አቶ ደጉ! አቶ ደጉ! አቶ ደጉ የት ነ አሁን እዚህ ያለውን ስራ እንዴት እንደምሰራ እያሰብኩኝ ነው። ምን እየሰራ ነው? አቶ ደጉ እየጠበቅኩህ እኮ ነው። እንትን እንደንኩን

ለምን እድን ነው ሽንት ቤት የምገባው? እየተጸዳዳ አይደለም እንዴ? አረ ሽንት ቤት ስፖርት እየሰራ ነው። አንተ ደጉት አንተ ጥሩ። ምን እየሰራህ ነው? በጣም ትገርማለህ። ስፖርትም እየሰራው ነው እዛው እዛው፣ ለሽታውን እየሸተት ነው። በጣም ደስ ይላል። ስፔሻል እኮ በጣም ይገርም ነው። ኧረ ኧረ ኧረ ኧረ በጣም ይገርማል አይደለ። እስቲ በደምብ። ደስ ይላል አይደል? አዎ እንደዚህ እያደረኩ ዝቅ ቀፍ አዝቅ ቀፍ ዝቅ ቀፍ እያልኩ ይሰራሉ።